ሰላም ጤና ይስጥልን። የውጭ ምንዛሬ ሰዎችን እያነጋገረ ይገኛል። ብላክ ማርኬት ከቀን ወደ ቀን በመጨመርና በመቀነስ ላይ በአለማችን ላይ አነጋጋሪ መሆኑ ይታወቃል። ነገር ግን አሁን ላይም በኢትዮጵያ አቆጣጠርም ሚያዝያ 27 2017 ዓ ም የውጭ ምንዛሬ ብላክ ማርኬት ስንት ብር እየተመነዘረም እንደሚገኝ ወቅታዊ የውጭ ምንዛሬም ለእናንተም የምናስዳ

እንደሚታወቀው ቃሉቲም ፈጣንና ታማኝ ወቅታዊ መረጃም የሚያቀርብ ቻናል እንደሆነም ይታወቃል። ቃሉቲም ከሚያቀርቡ ስራዎች መካከል በመጀመሪያ ደረጃ በዓለማችን ላይ የተሰሙና መደመጥ ያለባቸው ፈጣንም ወቅታዊ ታማኝ ሰበር መረጃም የሚያስዳመጥ ቻናልም እንደሆነም ይታወቃል። በመቀጠል የውጭ ምንዛሬ ወቅታዊ መረጃም እንዲሁም ሲሆን የሚያቀርብ ቻናልም እንደሆነም ይታወቃል። የባጃጅ ዋጋ የመኪና ዋጋ የእንጨት ቤት ለመስራት ከ30 ቆርቆሮ እስከ 130 ቆርቆሮ ከመሰረቱ እስከ ፊኒሽንጉ ሰንተብር ይበቃል የሚሆነው ለማንሰም ወቅታዊ መረጃም የሚያስደምጥ ቻናልም እንደሆነም ይታወቃል። ለዚህ ለቃል ዩቲዩብ አዲስ ይሏችሁ ሰብስክራይብ እና የደውል መለከቱን ይጫኑ። እንዲሁም ቤተሰብ አሁን ወደ መረጃዎቹ ማለፍን በመጀመሪያም በመጀመሪያ 100 ዩናይትድ ስቴትስ ዶላር በጥቁር ገበያም 15951 ብር በብላክ ማርኬትስም እየተመነዘረ ይገኛል። አንድ መቶ የኩዌት ዲናር በብላክ ማርኬትም 51981 ብር በብላክ ማርኬትም እየተመነዘረ ይገኛል። 100 ዩሮ በብላክ ማርኬትም 18307 ብር በብላክ ማርኬትም እየተመነዘረ ይገኛል። 100 ሲስ ፍራንክ በብላክ ማርኬትም 19294 ብር በብላክ ማርኬትም እየተመነዘረ ይገኛል።

አንድ መቶ የካናዳ ዶላር በጥቁር ገበያም አንድ መቶ የካናዳ ዶላር 11533 ብር በብላክ ማርኬት ሲም እየተመነዘረ ይገኛል። አንድ መቶ የአውስትራሊያ ዶላር በጥቁር ገበያም አስር ሺህ ሶስት መቶ ሰባ አራት ብር ከዜሮ አንድ ሰንቲም በብላክ ማርኬት ሲም እየተመነዘረ ይገኛል። አንድ መቶ ፓውንድ ስተርሊንግ በብላክ ማርኬት አንድ መቶ ፓውንድ ስተርሊንግ ነው 21169 ብር ከ8 ሳንቲም በብላክ ማርኬት እየተመነዘረ ይገኛል። አንድ መቶ የዱባይ ድርሃም በብላክ ማርኬት ስም አንድ መቶ የዱባይ ድርሃም 4339 ብር በብላክ ማርኬት ስም እየተመነዘረ ይገኛል። አንድ መቶ የሳዑዲ ሪያል አንድ መቶ የሳዑዲ ሪያል 4255 ብር ከ06 ሳንቲም በብላክ ማርኬት ስም እየተመነዘረ ይገኛል። 100 የኦማን ሪያል 100 የኦማን ሪያል በብላክ ማርኬትም 41425 ብር በብላክ ማርኬትስም እየተመነዘር ይገኛል አንድ መቶ የጆርዳን ዲናር አንድ መቶ የጆርዳን ዲናር በብላክ ማርኬትስም 22476 ብር በብላክ ማርኬትስም እየተመነዘር ይገኛል አንድ መቶ የባህሬን ዲናር በብላክ ማርኬት 42229 ብር እንዲሁም በብላክ ማርኬት ስም እየተመነዘረ ይገኛል። ውድ አድማጮቻችንና ተመልካቾቻችን መሳቱን የተሰሙና መደመጥ ያለባቸው የውጭ ምንዛሬን ሚያዝያ 27 2017 ዓ ም የውጭ ምንዛሬን ይህን ይመስል ነበር። በሌላ ትኩስና ወቅታዊ ሰበር መረጃም እስከምንገናኝ ድረስ በያላችሁበት ሰላም ቆዩልኝ። ለቻናላችን አዲስ የሆናችሁ ሰብስክራይብ ነን የደውል መለከቱን የሚጫኑ እንዲሁም ቤተሰብ ኢትዮጵያ፣ ለዘለአለም ትኖሩ